ተርቶ ማለት ነው፣ ገባሽ? ይሄ አስቀመጥኩላችሁ፣ ሰብስክራይብ አደረጋችሁ። ገብታችሁ ሰብስክራይብ አረጉ ሁለቱንም

በኢየሱስ ስም እንደው እግዚአብሔር ግን ለእያንዳንዳችን የሰራ ነው። እጃችን የሚሰጡ የሰው ክፋትን አረበበ እኔ አንድ ነገርሚሚ ብሩኬን ባታገባ ነገ አንድ ሸበላ ይዛ ራሷን ህይወት መኖር የምትችል ሴት ናት። ዛሬ አብረው ናቸው። ሁለት አሲር አላያቸው ብሩኬ እየቀረጸ ያለው እሱ ነው። እግዚአብሔርን ሁለት አሲር አለ። አንዱ ቀይ ነው፣ ሀይሚ የምትወደው ነው። ዳይመን ሲጀመር እናንተ ከመጀመሪያው እስከ መጨረሻው ተናግረል። ይሄ ነገር ስራ ነው። አትሳደቡ፣ አትሳደቡ፣ ስራ ላይ ነው እየሰሩ ነው። አልጣጣቸው ስንቴ ተናግሬአለሁ። ዛሬ ፍጤ ቤት የተለቀቀው ቪዲዮ ኖርማን ያስታውቃል፣ ሀይሜ ላይ ያስታውቃል። ፍጤ ራሱ አንገትን እየደፋ ነው። የሚያስፈግረዋት እን ማየት ንግግሩን ማወቅ ትችላላችሁ። ንግግሯ ወደ ብሩክን ለመሳደብ እያስኬደች ተመልሰውና ደግሞ ቀየር ልታደርጋለች። እኔ በ

ስለዚህ እኔ ደግሞ ማንን ፖስት ያረኩለት መስላ የሀይሚን ፎቶ ፖስት ያረኩለት። ራ ራሱ በሱ ቤት ለራሱ የሀይሚን አድርጌ ነው እንትን ለቀቁት እንዴ የምመለየት እኔ ሜራ የሀይሚን ፎቶ እኔ ያደለ ያለው ሀይሚነች ነ የምትባለው ብዬ ፖስት ረኩ። ትላንትና የለቀቀው ላይም ትምህርት አለው። አይታችሁ እንደሆነ ትላንት ቪዲዮ እንትን ቲክቶክ ላይ የለቀቀው ለሚፈልጉት ሴቶች፣ እንደዚህ ለማያጫፍሩ ሴቶች ነው እኔ ልቤ ውስጥ የገባች ሴት አለች ብሎ መስመሶላግን ሌላ ሰዎች እኮ በሌላ አንግል ነው የተረዱ። ኖ ኖ እንዴ በቀላል በቀላል በትንሹ ቀን ነው፣ በሶስት ቀን በአራት ቀን ነው እንዴ! ከአንጀት ውስጥ ሞ አይደል እኮ ሌላ ሰው በሌላ አንግል ስለተረዳ እየሳለቡት ነበር። ማንም ይተወርዱም። እኔ ሙሩኬ በየትኛው መንገድ እንደተረጎመ እንደዚሁ ገብቶ ገብቶኝ

ነው ሀይሚ ከሌላ ወንድ ጋር ስትሆን ብሩኬ ስለሚቀና ታውቃለች። ከእሱ ጋር ብቻ እንደማይቀና ታውቃለች።

ራራአግለ ያው የመጣች እንዲያውም አትለቀሽም ተንከሱት ብለሻታል። እኔ እነግራታለሁ፣ አልዋሻትም መቼም ችግር የለም እና አታስቡ፣ አታስቡ ስራ ባይሆን ፍፄ እንደዛ አይሆንም ነበር። እያሸሁትም እንደ የሆነ ሰዓት እኮ ደንግጦ ነበር ፍስጤ። እኛ በዚህ ጋር ስንጠብቅ እነሱ በዚህ ጋር ያመጡታል አይዲያውን። እኔ ሶስተኛ ወገን አይምጣ እንጂ እግዚአብሔር ኖርማል ነው። አይ አያመጡ ሶስተኛ ወገንዝም

እኔ ለሳምንት ነው ስልክ እኔ የሆነ አይዲያ ሰጣት ነበር። ይሄን ብራንክ እንትን ባያመጡ ኖሮ አሻንጉሊት አምጥታ ማለት ነው አሻንጉሊት አምጥታ ማለት ነው። ትንሽዬ አሻንጉሊት ህፃን የሚመስሉ አሉ አለ። እንደዚህ አይነቶቹ ላሳያችሁ፣ እዚህ ቤት ውስጥ አሉ። ወለድ ኩልት ወይ ህፃን አይደለም። ወለድ ኳ አደለም። ወለድ ኳ አደለም። ከዛ ቤት ውስጥ አምጥታ ልክ ኖርማን አሉ እኮ አሻንጉሊት፣ እነዚህ ውጪዎቹ ነጫጮቹ ማለት ነው። ከዛ እነሱን ታመጣና እቤቷ ውስጥ አሁን ያለችበት ቤት ውስጥ ታስተኛና ትጠረዋለች። ጠዋት የሆነች ልጅ እኔ ጋር ነበረችው ጓደኛ አይነት ድሮ አብረን የተማር ነው ከንመንከረ ጀምሮ። ከዛ አርግዛ ወልዳ የሶስት ወር ሆና ተደብቃ ነበር የምትኖረው ከዛ ወዲህ መታ እኔ ጋር ጥላ ለሌት ስነሳ በሩን ከፍታ ህፃኑን ትታጠፍታለች ብላ ህፃኗን ለማሳየት አንድ ሶስት ቀን አራት ቀን ድረስ ይሄን አይዲያ ለሰጣት ነበረ። እሷእንእነትእነት የሚያዝናና ነው የእውነቴ የሚያዝናና

እሱ ደግሞ ከስር ከስር ነው የሚያባብሰው። አይሜት ይቀጥለለች እሱ ደግሞ ቪዲዮ እንዲባባስ እኮ አይደለም። ሶስተኛ ግባ እንጂ እየስጭ ዛ እየረጋት ይሄን አይዲያ ለሰጣት ነበረ። እሷ ሌላ አይዲያ ቁጠላረገች በዚ። ይሄ ነገር የሰራችው ለምን እንደሆነ ከገባችሁ አመን በሉ። ላይቭ ላይ ብሩኬ ሲመጣ ሁሌ ሴት እንደዚህ ሴት እንደዚህ እያላችሁ እያላችሁ ይኸው አምጠት ድብ አረጋችሁ። የድሮ ፍቅረኛ ይዘህ ና፣ የበፊት ፍቅረኛ ይዘህ ና እያሉ ስለሆኑ ነው። እሱ አይደለም ሙዚቃ እሱ የሚከፍተው የሁላችሁ የተለያየ ሰው የተለያየ የሚዘፍነውን ሲለያይ የሚዘፍነው ሙዚቃ ነው፣ ብዙም ጊዜ እሱ የሚዘፍነው እና ለዚህ ብለው ነው ብላ ነው እሷ ይህን እንትን ያመጣችው። በተለይ ደግሞ የእሷ ቲክቶክ ላይ ሆነ በመኪና እየሄዱ የተቀረጸ እሱ በጣም ስሜታዊ የሆነው እየዘፈነ ነበረ። እሱ ላይ ፎከስ አድርጎ አልሰውከውም፣ እንትን እዩትማ። እና እኮ ምን ገርመኝ ዘፈን ከዘፈነ ለሀይሚ ነው ይላሉ። የሆነ ነገር ካወራ ለሀይሚ ነው ይላሉ። የቱን ቦታ የሆነ ነገር ካለ ሀይሚ እንደዚህ ለሀይሚ እንዴት እንደዚህ ትላለ ይላሉ። ሀይ ምን ሆነ? ረካ ነው የዛሬው የዘፈነው ማለት ነው። ምን እንዳሉ ታውቃላችሁ? አንድ ወገብታ እኮ ነው የኔ ውድ የኔ ቀብራባ የኔ እኔ ደብሮ ገብቼ ምን እንዳሉ ታውቃላችሁ? ፎቶ ልጥፍ አድርጌ ይሄማ የቅምጥሏ ነው የቅምጥሏ ነው ብያ ተወጣሁኝ፣ ማለት ነው። እንደዚህ የሚሉት ሴቶች ማለት ነው። የዛሬው ፍራንክ ነው ስራ ነው። እኔ ግራ ገባኝ እግዚአብሔር። ነገ ደግሞ ማለት ነው፣ ነገ ደግሞ ብሩኬ እንዴት ቤቷ ድረስ እኔ ሳታስፈቅድ መጣ እያለ ይመጣል አይደል? እሱ ጋር አሁን ነገ የሚመጣው ልንገራችሁ ነገር የሚመጣው ልንገራችሁ ነገር የሚመጣው ልንገራችሁ ፍፄ ነው በሃይሚ ቤት የሚመጣው ነገር። ቡሩኬን ይዞ አይደለም። ፍፄ ነው በሃይሚ ቤት ቡሩኬንና ሃይሚን የሚያገናኘው። አይ አይመስለኝም። ታያለሻ ተናዶ ብሩኬ ተናዶ ጭራሽ ከቡታ ጅራ ይዘ ለምን መጣ ብዬ፣ እዚ ቤት እንገናኛለን ዛሬ። አንተ አይተሃል ወይ? ሳድር እንዴት አምንህ ታወራለ? ነው ነው

ይደአይደ ፍራንክ ሳይመጣ በፊት እኮ በጣም ብዙ ሰው ሃይምን ብሩክ ከሴት ጋር እንዲው እንዲው ነው እያሉ በጣም እያሳቃዩ ነበረ። ከዛ ሃይሚ ሁሉ ጊዜ አያም አያደርግም እያለች ነበር። ከዛ እኔ ራሴ ልበላው እና ይዝብ ምን እንደምናመጣ እንታዛ ወረች አብረው እኮ ናቸው እነሱ። ሲጀመር አሁን አብረው እኮ ታጅራ አብረው አይደለም የመጡት፣ ለየብቻ ናቸው። ቲክቶክ ላይ አብረው ናቸው እያሉ ስና ሳራ አንድ ላይ ናቸው። እሷ ከካሜራ ጀርባ ነው የመጣችው። አይ ድል እንትን ትላንት ወዲያ እኮ ከቡታ ጀርባ እራሱ አንድ ላይ ነው የመጡት። እናንተ ብቻቸው መጣ ትላላችሁ። ትላንት ወዲያ አንድ ላይ በብሩኬ ማኪና ነው የመጡት። እናንን እዚህ የእኔ ቆንጆ የመጡ ቀን እኔ ብሩኬ ፍፄ ሃይሚ ቤካ የመጡት መች እንደ ነው ሆነ ታውቃላችሁ በሀቤ ቪዲዮ የተለቀቀ ቀን ጠዋቱ ነው የመጡት። ምን ናችሁ? ደህና ናችሁ? ሙስ እኮ እነሱ ብቻቸው ብቻቸው መጡ መስሎ አራሰጠኝ። እኔ ደግሞ ዛሬ እርግጠኛ የሆንኩት አሲር ሁለት ነው። መቼውም በዛሬው ሌላ ሴት አመጣ አይባልም። ብሩ አይደለም የምር ማለት ነው። እዚህ ጋር ማለት ነው፣ አንዱን ከፍ አንዱ ዝቅ የሚታደርጉት እግዚአብሔር ነገ፣ ዞሮ ዞሮ እነሱ አንድ ይሆናሉ።

ሲሙ በተለይ ደግሞ እናትን ከእናትና ከአባት ምርቃት ተቀበሉ እኮ ማለት ነው። እነሱ እኮ በእናት ተመርቆ በአባት ተመርቆ ቤተሰብ ተዋብቆ ሰላም ወርዶ ከዛ ወደ ስራቸው ገቡ። ገባቸው መቶ አምሳ አረገና፣ እኔ እናንተ ሌላ ትላላችሁ። የአብረሽ ራሱ ፕራንክ ነው። ሁለቱም ሚና እየተጫወቱ ነው ያሉት። ኧረ እነሱም ፕራንክ ነው። አንድ ቤት አንድ ቤት ሆነው እንዴ አይደል? እንዴ አንዱ አንደኛ መኝታ ክፍል አንዱ አንደኛ መኝታ ክፍል ላይቭ ላይ ገብተው እንትን የሚጫወቱ ግን የሚጫወቱት እኛ እኛ ላይ ጭንቅላታችን ላይ ነው የሚጫወቱት። አንድ ላይ አይደሉም። ቤተሰብ ነው ያሉት